ኮሜንታተር እንደፈለገ የሚነዳ ሰው ከሆንክ እንኳን ኮሜንታተር፣ ጊፍተር እኔ አይማራኝም። ጊፍተር እኮ ይንቅጣ ካለ ቦሎ ህግ ጣሰ። ህግ ለምንድን ነው የሚያስፈልገው? ህግ ግን ለመጫወት፣ ለሁሉም ቦታ ላይ ህግ ይሰራል። ሁሉም ቦታ ላይ ህግ ይሰራል።

ምንም አባታችሁ አያገባችሁም፣ አያገባችሁም። እሱ አይቀጣልሽም፣ እሱ አይቀጣልሽም። ምን አገባችሁ፣ ምን አገባችሁ። ይቀጣልኛል፣ ይቀጣልኛል። ለአንቺ ጊዜ እሱ እንደዚህ ያደርጋል። ችግር የለውም። ይቀጣልኛል የምታርጓችሁ እ እና ሉቻ ያለች ማማ ክብር ምናን ምን አገባችሁ? ጋይስ ምን አገባችሁ? አሁን እኔ ኮሜንታተር አያገባውም። ባይዘቦይ ኮሜንታተር አያገባውም። እኔ ቅጣቱን ተቀጣልኝ ተነስና፣ በቃ ሌላ ነገር አልፈልግም። ምን አይነት ባለጌ ስታድግ ልጆች ናቸው። ግ ገባሽ እያያቸው ነው። ለምን አትተዉ ማለት ይቀጣል። ተዉ ኮሜንታተር በቃ ተዉ፣ ይቀጣልኛል። እኔ ይውላችሁ እኔ እና እሱ ጋይስ፣ እኔ እና እሱ እንትን በምንለው ነገር ተዉ። በቃ እናንተ ተዉ፣ ይቀጣልኛል። እሱ ይቀጣል ይቀጣል። እኔ ከመጀመር ሆኖ እንደዚህ ባህሪ እንዳመጣ እራሱ አላውቅም። ማርያምን ይቀጣል እኮ እውነት ለመናገር ከሆነ

ለምን ድነው የሚስቁት አንቺ ቤት አባቴ ሙት እኔ ለራሱ ነገር እኔ ማይ ሆና እኔ እንደዚህ አላግጥባለሁ እንደዚያ እንዳላግጥብኝ ተው በስነ ስርዓት ተቀጣ እንጫወት ጌሙ ይቀጥል እኔ ምን ቀጣላለሁ አንተን ተቀጣ ጌሙ ይቀጥል አይመለከተኝም ስለ ኮሜንታተር እንደ እብድ አሳቀኝ ማሜ እ ማሜ ኩ ያናዲ አንቺ ቤት ልትጻፍልኝ እ አይ ማሜ የራዳ ልጅ እኔ ቤት ቁጭ ብለው አንቺ ቤት ስቃል ባለኝ። ምን አይነት ዘግምተኛ ቢሆኑ እየሰደብኳቸው ይስቃሉ። ከሽኞች መሳቅ የሚገባቸው እኔ ቤት አለሳቸው። እንዴት አንቺ ቤት ቁጭ ብለው ይስቃሉ እነዚህ ዘግምተኛ? መሀል አሰቃሻቸው አታቂመይሽ ሁሌ በአጀንዳ ስለፊልተ ስለ ጽበ ስለ ጸ ተነስና ተቀጣሁልሽ

እኔም አንድ ሚሊዮን አሁን እቺ በተናገርሻት ንግግር አራተኛ ቤስቶፍ ስር ያልቀታል። አራት ጸባይን ካለወቅሽ አስቸጋሪ ቤታዩ መንደርሽ ተቀኝሽ አንተ ምቀኝ አንድ ነገር ልንገር፣ አንተ ምቀኛ ነህ። እኔ ንሰደብ ስድብ አለ ምቀኛ ቅናተኛ፣ ትቀናለህ። ለአንተ ካልተሰጠ ለሰው ሲሰጠው በጣም ትናድዳለ። እኛ ንሳደብ ሚዩት እናድርጋት። ምላሷ በጣም ባለጌነት ልጅ። ድምፁ አስጠላቸው ወይ? ፋሚሊ በጣም ነው የምትሳደበው፣ ባለጌ ናት። እኛ እንድትሳደበው ደረሰች። አዎ፣ ከጨረሰች ልንፈታት በጣም

መሬት ላይ እንደማፍሰስ ጠጉዳሉት፣ መሬት ላይ እንደማፍሰስ። ለቀን ቅጠል ነው የሚውለው። አንድ ቀን ቅጠል ነው የሚውለው። ከአንድ ቀን ቅጠል የዘለለ ነገር የለውም። ዋጋ ዋጋ የለህም፣ ከንቱ። አንድ መኔጋም ስትልሽ እንዲያ የሰው ከንቱ ዋ አንተ፣ ከዚህ በኋላ አንድ ሺ ከገባ እኔ ወጥቼ አስፋልት ለአስፋልት እየጮኩ እያልኩኝ በፖሊስ ታሰርላለ። አንተ አንድ ሺ ከገባ በቃ እኮ አለቀ። አቅማቸው የሰጡህም እኔ ለማስቀጣት ነበረ። አስቀጥተው ልባቸውን ልቅ ብሎ ወጡ አይባልም። በሰው እንድትጠላ እያረግ እኔ በሰው እንድጠላ ፑሸር ጥያቄ አይደለም፣ ትእዛዝ ነው። ሜምበሩ ነው። ጋይስ ሜምበር መሆን የምትችሉ ሰዎች እንደ ልማዱ 19 ሰው ይዞ ያላዝናል። በጣም እያፈላ ነው ፈልቶበታል። ያ ፍልጥን ያለበት አይቶ አያውቅማ። የህዝቡ ብዛት አሰከረው፣ የጊፍቱ ብዛት አሰከረው። አይቶም አያውቀውን ነገር እያየ እኮ ነው። በህይወት ዘመኑ በህይወት ዘመኑ እስካሁን ቲክታክ ላይ አርጅቶ አይቶ ማያውቀውን ነገር እድሜ ለን ያሳየት፣ እድሜ ለን ወግ ማድረግ አሳየት። ከስ አሁን ካሸነፈች ይመስላል

ሶስት ደግሞ እራሳችሁን እንድታዩ ያደርጋችሁ ማያችሁን ምትሆኑ ሱሰኛ ስትሆኑ ሰው አታከብሩም። ሱሰኛ ስትሆኑ በቃ እንደዚህ ነው የምትሆኑት ጋይስ በቃ ጥቅም የሌለው ሰው ትሆናላችሁ። ሰብሪና አትስጭ እያልኩሽ ነው። ተነብ አትስጭ። ቅድም ነበር በቃ። ምን ይረ ምን ታወዘግበኛለች? ስጭ። ማንም አይሰጠውም ጋይስ። ማንም እንዳይሰጠው ማስደረግ ደግሞ እችላለሁ፣ ማንም እንዳይሰጠው ፓወሩ አለኝ አቅም። ማንም እንዳሰ እየተጫወተ ዝም ብሎ እንደዚህ እንዲጫወት ማድረግ እችላለሁ። ሁሉ ነገር በእጄ ነው ያለው። እንዲሰጠው ማድረግ እችላለሁ፣ እንዳይሰጠው ማድረግ እችላለሁ። እስኪ ይሄን ወይን አትርፈሽ፣ እውነትም አንቺ ዛሬ ልመን ይሸኝታል። እኔ ይሄን ቃል አልኩሽ። ይሄን ወይን አንቺ አራት ሆናለሽ አትርፍና እውነትም ካለች ሰው ካተረፍሽ እኔ በአናቴ ቆመ። በአናቴ ይሄ ቃሌ ማትረፉን አተርፈዋለሁ አለ። እስኪ አሲ እንዳይሰጥ ነው፣ አይሰጥም። ቃሌ እንዳትረሳ እንዲሰጥህም እንዳይሰጥህም ማድረግ እኔ ማለት ተዋት። ማለት ማለት ነው። እንዲሰጥም እንዳይሰጥም ማድረግህ እኔ ነኝ። በእኔ እጅ እኔ ነው ያለው ሁሉ ነገር። እንዲያው ይህን ወይ እናት አሸንፈን እንዲያው ቃልዋ እውነት በሆነ ደስ እንዲላት በጣም ደስ እንዲላት በእናታቸው፣ አረ በላት።

እንዲ ቃል ሽኡን በሆነ ነገር የምትወስዱ ጊፍት አይሰጡ። ድጋሜ ብትጮትም አይሰጡ። ድጋሜ ብትጮትም አይሰጡ። ቢኮስ ጨዋታ ዊን ወስጃለሁ። ዊን ወስጃለሁ። የጅል ወሬ እኔ ይሰጡኝ ካልኳቸው ይሰጡኛል። አንተ ግን አይሰጡንም። ለምን አይሰጡህም መሰለህ? ጨዋታ አበላሽ፣ ገደልከው። እኔ ደግሞ እንዲሰጡህም እንዳይሰጡህም ማድረግ የምችለው ደግሞ እኔ ነኝ። እሱን ታውቃለህ። ሞራል እኔ እንግዲህ ስጫዋትና ሞራል ኖሮ ስጫዋት ታውቀዋለህ ልዩነቱ። እንዲሰጡህም እንዳይሰጡህም ማድረግ እኔ ነኝ።

ራሷ እንደ ጌመር ነው እንደያየቻለች ነው። ጌመር ያለካት ከሀሜት አውጥተህ እኮ ከአስራ ዘጠኝ ሰው ደግሞ አወጣች ዲቦራ። ከጊፍት ማጣትና ጊፍተር ከመሳደብ አወጣች። ከብልግና ከዘረኝነት አጸዳች። ብዙ ነገር አደረገች ዲቦራ። ብዙ ነገር ዘር የነካ ምን እያልክ የምትጫወተውን ጌማ አስረገችው። ባይ ዘ ወይ ክሬዲት ያስፈልጋታል። ብዙ ነገር አፍን እየከፈትክ በዘር የምትሸቅለውን ነገር አስቆመች። ጌም ተጫውተህ ትክክለኛ ጌም ተጫውተህ ከሰው ሁሉ ጋር እንድትስማማ አረገች። ተልካሻ ምክንያት ተልካሻ ምክንያት እየተሳደብክ የምታገኘውን ጊፍት እንድታቆም አረገች። ኖርማል ተጫውተህ እየተቀጣ ነው የምታገኘው። እንደዛ አረገች ሰው እኔ ማምንበት ክርስቶስ አይተኛ ማንቀላፋ ያንቺን ባላቅ የእኔ አላህ ሁሌም ከጎኔ ነው። በሕይወቴ ሰው ላይ ተለጥፌም ተርመጥምጬም አጎብድጄም የማላቅ በጣም ኩሩ ጊፍተሮች ሁሉ የሚደመሙብኝ በጣም የምገርም የምገርም ኩሩ ሰው አንድ ሌላ አበባ እንዳንቺ እኔ እንዳንቺ ቴሌግራም ላይ አይደለም የምታወቀው፣ እኔ የምታወቀው ሚዲያ ላይ ነው። አንድ ሌላ አበባ አይ ማሜ በአንቺ ቤ ዛሬ ምልታና ንድ ይሄ ነው ይሄ አይሻለም ቦብ ግራብ ላይ ይሄ ወደ አስራ ዘጠኝ ሰዎች ትመለሻች። ጠብቂ እንደዚህ አለ የተናነቀው እንደዚህ ትንተናነቃሉ። ቴሌግራም አልክ እንትን ግራም አልቅ አምስ ግራም ድዋኬ እኔ ምንም አይጨቀኝ ብ ብ ዲቦራን አሸማቅቃታለሁ ብለህ ካሰብክ እኔ አንተን ራስን አሸማቅቃለሁ። አንተን ላቦሮ ዘር እየተሳደቡ ከመሸቀል አስወጣውክ። ዘር እየተሳደቡ ከመሸቀል አስወጣውክ። ጌም ተጫወት አልኩክ። አትርሳ እንጂ ራስን ፊር አታድርገው ወደ ላይ። ማንም አይደለህ፣ ምንም አይደለህ። ምንም አይደለ ነጥብ ይቲንክ ምንም አይደለህ። የምትሸቅል የነበረው ዘር እየተሳደብክ ነበር እያባላክ ታሴት ኖርማል ጌም እየተጫወትክ ሸቅል ብዬክ ጌም ተጫወትክ ከኔ ጋር ፈሳም ሰዋረኩ ቀላል ሰዋረኩ ፈሳም ደግሞ አስራ ዘጠኝ ሰው ይዞ ሲያላዝን አልነበር እንደሚሉ፣ በወጣ በገባ ቁጥር ጊፍተር እየተሳደበ በዛ ነበረ። እንደዛ ነበረ ሕይወቱ። ምንድነው ማናውቀው ነገር እኮ አዲስ ነገር እኮ ነው። ጫቱን ይበላል። ሺሻውን ያጨሳል። አላለቀ ጊፍት ይሰጣል። ጫቱ ላይ ያውሏል። ከዚያ የዘለለ ነገር የለም። ራሱ እንዲሆነ ታምረያል። ተወቃል። አቅሻለሁ። ማቅሽ ቦታ ጠፍቀኛለ። አረን አልተጣላሁም። ሀቅ ነው ማሮ ፀብ እኮ አይደለም ይሄ ጋስ ጸብ አይደለም እውነታ ነው አንድ ጋላክሲ ታይሚንግ ነው እኔም በጣም ነው ወዳችሁ ና አመኑጣ እንደት ውስጥ ገርመዋሽሽ ውሱ ሰው ምን ይገርመዋል? ጋ ምንም አይገርመው። እኔ ደግሞ ዲቦራ አንድ ጊዜ አሁን በእሱ ቤት ማለት ነው። ያኔ በቃ ይሄ ነው። እኔ በጣም ነው የማስደብርህ እንደሆነ ከፈለግ አሁን ሰው ማለት ነው አንድ ነገር እባብ መጀመሪያ ሲወድቅና ወይ አባብ ቤት ሲገባ ትደነግጣለህ፣ በመጀመሪያው ከዛ በሁለተኛው ሲመጣ ጎረቤት ነው የምትሆኑ፣ ጎረቤት ትሆናለ። ሰላም ነህ፣ ደህና አደርክ፣ ደህና አደርክ ትባባላለ። አንድ ያስደበርክበትን ነገር በሁለተኛው ትራይ አታድርግ። አንድ ሰውን ለማስደበር ምንም ምንም አይመስለኝ፣ ይለመዳል። ሌላ ነገር ፈልግ፣ ሌላ ነገር ፈልግ። እስኪ እስኪ የምታናድርበት ነገር ሌላ ነገር ሌላ ነገር

ለነገ መቃሚያ እንዲሆ ለነገ መቃሚያ ይሆነሃል። ሄድሽ ቶሎ በል አሽ ጦዘና ጦዘ ተመለስ። ጡዝ እና ተመለስ። ኮበስ ዝና ተመለስ። የሱ ቅዳ ክፈል። የሱ ቅዳ ክፈል። ብድር ክፈል። ነጥብዬ ብድር ክፈል። የሱ ቅዳ ክፈል። ልብስ ቀይር። ኦኬ ዲቦራን አበሳጫለሁ ከማለት በፊት ሰባት ቀን ነው፣ አስር ቀን አንድ ልብስ አትልበስ። ራስን ቀይር፣ ራስን ቀይር። አንድ ብር ሳይኖር ስማ፣ አንድ ብር ሳይኖር ጊፍተር ላይ ፊት ትላለህ፣ ያለውን ትንቃለህ።

አሁን የእኔ ቤት ያላችሁ የእናታችሁን እምስ ነው የምታዩት። እናታችሁ ልብዳና ምን አባት ታረገኝልኛለሽ እንደሚሄድባችሁ ታውቃላችሁ፣ አታውቁም? እስኪ ይህን ዊንት ውሰድ። አሁን አጭሼ ስመጣ እመኑኝ፣ እገላችኋለሁ

የቅጣት ጌም ህግ አልጥስም።